መጽሐፈ ጦቢት ምዕራፍ አራት ጦቢትም በዚያች ቀን በሜዶኑ ሰው በገባኤል ዘንድ አደራ ያስቀመጠውን የብሩን ነገር አሰበ። እነሆ ልሙት ብዬ አሰቡ። ልጄን ጦቢያን ጠርቼ የማልነግረው ምንድን ነው? ሳልሞት የማልነግረው ስለምንድን ነው? ብሎ አሰበ። ጠርቶ ልጄ፣ በሞቱ ጊዜ አክብረህ ቅበረኝ፣ እናትህንም ጠብቃት በሕይወትህም በኖርህበት ዘመን ሁሉ አክብራት፣ የወደደችውንም አድርግላት፣ አታሰዝናት አለው። ልጄ በማህፀንም በአንተ ብዙ መከራን እንደተቀበለች አስብ፣ ይህን አስበህ በሞተችም ጊዜ ከኔ ዘንድ በአንድ መቃብር ቅበራት አለው። ልጄ በዘመኑ ሁሉ ፈጣሪህ እግዚአብሔርን አስበው፣ ትእዛዙን መካድና በደልን አትውደድ። በሕይወትም በኖርህበት ዘመን ሁሉ እውነትን ስራ። በበደል ስራም ጸንተህ አትኑር። እውነት ነገርን ከሰራሃት በሰራኸው ስራና በጎዳና ሁሉ ትከናወናለህ። እውነትን የሰሯት ሰዎች ሁሉ ስራቸው ይከናወንላቸዋል። ከገንዘብህም ምጽዋት ስጥ። ምጽዋትም በመጸወት ጊዜ በገንዘብህ አትዘን፣ ከድሃም ፊትህን አትመልስ እግዚአብሔርም ገጸ ረድኤቱን ካንተ አይመልስም። ያለህን ገንዘብ የተቻለህን ያህል ምጽዋትን ምጽዋት መመጽወት ድልብን ታደልባለች እና ጥቂቱም ቢሆን ምጽዋት ለመመጸወት በገንዘብህ አትዘን። ምጽዋት በመከራ ቀን ከሞት ታድናለችና ወደ ጨለማ ይገቡ ዘንድ አታሰናብትም። ምጽዋት ለሚያደርጋትም ሰው ሁሉ በእግዚአብሔር ዘንድ ደግ ስጦታ ናት። ልጄ ራስህን ከዝሙት ጠብቅ። ከአባቶችህ ወገን ልጆች ወገን አስቀድመህ ሚስታግባ ከዘመዶችህ ካልተወለደች ከባዕድ ወገን ግን አታግባ። እኛ ደጋግ ከሚሆኑ ከጥንት ጀምረው ከነበሩ ከአብርሃምና ከኖህ ከያዕቆብና ከይስሐቅ የተወለድን ነንና ከባዕድ የተወለደች አታግባ። ልጄ ሁሉም ከአባቶቻቸው ልጆች ሚስት እንዳገቡ አስብ። ልጆቻቸውም እንደ ተማረኩ፣ የልጅ ልጆቻቸውም ምድርን እንደ ወረሷት አስብ። ልጄ አሁንም ባልንጀራህን ውደድ፣ ባልንጀራህንም ልቡና ልቡናህን አታኩራ። ከወገኖች ልጆች ሴት ልጆችና ከወንዶች ልጆቻቸው የተወለደች ሚስትን ሚስት አግባ። ትዕቢት ካለች ዘንድ ውርደት አለችና ብዙ ሁከትም አለና ሁከትም ካለች ዘንድ ችጋር አለች የችጋር መገኛ ስለሆነች ሁከትም ካለች ዘንድ ብዙ ችግርና ጦም አዳር አለችና ልጄ በባልንጀራ ልቦናህን አታኩራ በጊዜዋ ጊዜ ስጠው እንጂ የተገዛልህ የምንደኛ ደሞዝ ሁሉ በአንተ ዘንድ አይደር ለእግዚአብሔር ከተገዛህ ዋጋ ይበዛሃልና ለራስህ እወቅ በባህሬህና በስራ ሁሉ አዋቂ ሁን። ለራስህ የጠላኸውን ለማንም ለማን አታድርግ። ለመስከር ወይን አትጠጣ። ከስካሮች ጋር በጎዳን አትሂድ። ከእህልህ ለተራበ ሰው ስጥ፣ ከልብስህም ለተራቆተ ሰው ስጥ። የተረፈህንም ሁሉ ለምጽዋት አድርግ። እህልህንም በጻድቃን መቃብር ላይ አሳድር፣ በድሃ ሆድ አሳድር። ለባለ ጸጎች ግን አትስጥ። ከመምህራን ዘንድ ምክርን ፈልግ። ከምትባረክም ምክር አታቃል። በየጊዜው ጊዜው እግዚአብሔርን አመስግነው ጎዳናህ የቀና ይሆን ዘንድ ወደ እርሱ ለምን። በጎዳናህና በስራህም ሁሉ ይከናወንልሃል። በጎውን ሁሉ ምክር የሚሰጥ እግዚአብሔር ነው እንጂ አህዛብ የሚመክሩት ከእግዚአብሔር ያልተገኘ ምክር ከንቱ ነውና። ከመምህራን ምክርን ፈልግ። ያዋርደው ዘንድ የሚወደውን እርሱ ያዋርደዋልና፣ እርሱ እንደ ወደደ ይሆናል። ልጄ አሁንም ትእዛዜን አስብ፣ ከልቦናህም አይጥፋ። አሁንም የሜዶን ክፍል በምትሆን የራጊሱ ሰው በግብር ያል ልጅ በገባኤል ዘንድ አደራ ያስ ጠበኩት የአስሩን ብር ነገር እነግርሃለሁ። ድሆች ካንተ ዘንድ ብዙ በረከትን ይቀበላሉና እግዚአብሔርንም ከፈራኸው በአንተ ዘንድ በረከት ይገኛልና ልጄ ከችግር የተነሳ ትፍራ። ኃጢአትንም ሁሉ ይቅር ይልሃል እግዚአብሔርን ደስ የሚያሰኝ ስራ በፊቱ ስራ።